አንደኛ ቆርንጦስ ምዕራፍ አስር ቁጥር አንድ እስከ አምስት ስታዩ እስራኤላውያን ከዛ አለት ጠጡ ይላል። አለቱም ክርስቶስ ነበረ ይላል። ድንጋዩም ክርስቶስ ነበረ። በዝች ድንጋይ በዝች አለት ላይ ቤተክርስቲያንን እሰራታለሁ ማለት ክርስቶስ በሚለው ስሜ ላይ ሰሙ፣ ለጴጥሮስ ነው። እሱ ሰም ነው። ቤተክርስቲያን በሱ ላይ ተሰራች። እሱ አብነት ነው። እሱ ምሳሌ ነው። ቤተ ክርስቲያን የተሰራችው ደጋግሜ ነው፣ ይሄን የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው። በሕይወታችሁ ሁሉ ከእናንተ ጋር ይሁንላችሁ። ክርስቶስ ከአብ ያለ ድካም፣ ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ስሙ ከአብ ያለ ድካም፣ ከድንግል ማርያም ያለ ሕማም ያለ ድካም ከማ ከአብ ያለ ሕማም ከማ ከድንግል ማርያም ቀጥሉ አንድ ሌላ ያለ እጅ ዘእንበለ እጅ ዘተመትረ እምደብር ያለ እጅ ከአ ያለ እናት ከድንግል ማርያም ያለ አባት ሰምታችሁኛ ከአብ ያለ ከድንግል ማርያም ያለ አባት እግዚአብሔር የተመሰገነ ወልደ አብ ወልደ ማርያም ያልኳችሁ ይህንን ነው ሰን ኦፍ ጋድ እንደ ሰን ኦፍ ማን ተብሎ ሲጠራ የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ በእኛ በኦርቶዶክሳን ዘንድ ግን የአብ ልጅ የድንግል ማርያም ልጅ እንደ ዮሐንስ ወንጌላዊ እንናገራለን። እሱ በመጀመሪያ ቃል ነበረ ነ ያለን ቃል በእግዚአብሔር ዘንድ ነበረን ያለው ያም ቃል ስጋ ሆነ ነ ያለን ስጋ የሆነው ቃል እግዚአብሔር ነው። ስጋ የሆነው ከድንግል ማርያም ነው። የተዋህዶ እምነት ይሄ ነው። ኢየሱስ እግዚአብሔር ነው። ኢየሱስ አምላክ ነው። ከአብ ያለ እናት ያለ ድካም ከድንግል ማርያም ያለ አባት ያለ ህማ ምን ማለት ነው? ያለ ህማ ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን እሱን ወልዳ እግዚአብሔርን ስትወልደው እናቶች ሲወልዱ የሚሰማቸው ህማም ሳይሰማ እሱም ሕፃናት የሚሰማቸው ህመም ሳይሰማው ያለ ወንድ ዘ ከመቤታችን ከድንግል ማርያም ብቻ ብርሃነ ዓለም ቅዱስ ጳውሎስ እንደነገረ በገላትያ መልእክቱ ምዕራፍ አራት ቁጥር አራት እግዚአብሔር አምላክ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደ እኛ ላከው። እርሱም ከሕግ በታች የተወለደ ከሴት ብቻ የተወለደ ከድንግል ማርያም ብቻ የእኔና የእናንተ አምላክ፣ ስሙ ለዘላለም የተመሰገነ ይሆንልን። እርሱም ደግሞ እኛ አባ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያደርግ ነው ይላል። ላይ ኮ የሚነሱ ሰዎች ዘላለም የሚኖሩ ይመስላቸዋል። የሉም ወይ፣ በደግ ወይ በክፉ ስማቸው ይነሳል። ከዛ ውጭ ሌላ ነገር የለም። እግዚአብሔር ግን ዛሬም እግዚአብሔር ግን ዛሬም እግዚአብሔር ግን ዛሬም ዕብራውያን ምዕራፍ አሥራ ሦስት ቁጥር ሰባት እንደሚላችሁ የኔና የናንተ ንጉሥ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አይለወጥም፣ ይላችኋል። ተናገሩ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ሞትን ድል አድርጎ ሲነሳ አምላክ ነባዶ ልጆች እኔና እናንተ ያለ የአብርሃም፣ የኢሳቅ፣ ያዕቆብ አምላክ ሰማይን የዘረጋው ምድርን የመሰረተው የአብ ልጅ የድንግል ማርያም ልጅ እግዚአብሔር ነው። ይሄ ነው የእኛ ትምህርት፣ ይሄ ነው የእኛ እምነት። ወልደ አብ ወልደ ማርያም ማለት ከአብ የተወለደውን ድንግል ማርያም ወለደችው። ድንግል ማርያም የወለደችው አብ የወለደውን ነው። ከሁለት ባህርያት አንድ የሆነ ከሁለት አካል አንድ የሆነ በካቶሊክ እምነት ጋር ልዩነታችን ይሄ ኢየሱስ፣ ወደዚህ ምድር ሲመጣ ከድንግል ማርያም ሲወለድ በከብቶች በረት ተወለድ። ፊልጵስዩስ ምዕራፍ ሁለት ቁጥር ስምንት ላይ እግዚአብሔርነቱን እንደ መቀማት አልቆጠረውም። ፊልጵስዩስ ሁለት ስምንት እግዚአብሔርነቱን እንደ መቀማት አልቆጠረውም። እሱ አምላክ ሲሆን ሳለ፣ ተመልከቱ፣ ያው የመስቀል ሞት ታዘዘ። እሱ እግዚአብሔር ነው አለ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ደግሞ ምን ያለ ጳውሎስ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9፣ ለእኛ ሲል፣ ለእኛ ሲል ባለ ጸጋው ደሃ ሆነ። ድጋሙት ለእኛ ሲል፣ ለማ ሲል ማ ባለ ጸጋው ምን ሆነ? ባለጸጋው እግዚአብሔር ድሃ አዳምን ሆነ ማለት ነው። የባሪያውን መልክ የያዘ የሚላችሁ ደግሞ ፊልጵስዩስ 2:8 እሱ ነው። አሁን ኢየሱስ ክርስቶስ እሱ ለስም አጠራሩ ክብር ምስጋና ይግባው፣ የአብ ልጅ፣ የድንግል ማርያም ልጅ፣ የእግዚአብሔር ልጅ፣ የሰው ልጅ ተባለ። ወልደ አብ ወልደ ማርያም ተባለ። ሞትን ድል አድርጎ ሲነሳ ግን ወደ ክብሩ ተመለሰ ይላል ሉቃስ 24 ላይ ሲጽፍላችሁ፣ ከትንሣኤ በኋላ ወደ ክብሩ ተመለሰ ተመልከቱ፣ ወደ ክብሩ ተመለሰ። ዮሐንስ ወንጌል ምዕራፍ ሶስት ስትመለከቱ ምን እንደሚለው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም አለ። ወልደ አብ ወደዚህ ምድር መጣና ወልደ ማርያም ተባለ። የአብ ልጅ እሱ የማርያም ልጅ ተባለ። የአብ ልጅ ሲባል ግን አብ አባት በመሆኑ የሚበልጠው አይደለም፣ ወልድም ልጅ በመሆን አያንስም። አባ ሕርያቆስ በቅዳሴው ይነግራችኋል። አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አብርሃም ይስሐቅን እንደሚበልጠው አይበልጠውም። ወልድ መንፈስ ቅዱስን ይስሐቅ ያዕቆብን እንደሚበልጠው አይበልጠውም። አ ወልድ መንፈስ ቅዱስ ትክክል ነው። ምስጢረ ሥላሴያችን ይሄ ነው። በስማ ወልደ መንፈስ ቅዱስ አሃዱ አምላክ አይደለምን? በስማ ወልደ መንፈስ ቅዱስ ማለት በግዙም ማለት ነው። በአብ ስም በወልድ ስም መንፈስ ቅዱስ ስም። ስንት አምላክ አሀዱ አምላክ? ስንት አምላክ ነው ያለን? ስሙ ስንት ነው? ሶስት። ስሙ ስንት ነው? ሶስት። ማ አብ ወልድ መንፈስ ቅዱስ። በስመ አብ ማለት እኮ እሱ ነው። እንዲያልገባችሁ ምን? በስመ አብ፣ በስመ ወል፣ በስመ መንፈስ ቅዱስ። ስንት ስም? ሶስት ስም። ስንት አምላክ? አንድ አምላክ። አለቀ። እኛ እንዲ ነው እምነታችን። አንድ እግዚአብሔር ነው ስሙ፣ ለዘላለም የተመሰገነ ይሁን። ስለዚህ ወልደ አብ ወልደ ማርያም ስንል የእግዚአብሔር ልጅ የሰው ልጅ ሲል መጽሐፍ ቅዱስ ስታነቡ የእግዚአብሔር ልጅ የሚል ቦታ ስታገኙ ሁሉ ወልደ አም ማለት ነው። ቃል ነው ሥጋ ከሆነ የሚለውን ወንጌል ምዕራፍ አንድ ቁጥር ወልደ ደግሞ ማርያም ስንል የሰው ልጅ የሰው ልጅ የሰው ልጅ የሚለውን ስታገኙ ነው።